ዳዕዋቸው ላይ አሁን ብዙ ዱዓቶች ነቢይ ዓለይህ ሰላት ወሰላም አሁን ዑለማዎች ምንድን ነው አልዑለማ ወረሰቱ ለአንቢያ ነው አደለም። ዑለማዎች የነቢያቶች ወራሽ ናቸው አሉ። ይሄ ወራሽ ናቸው ሲባል ዕልማቸውም ብቻ ወርሰው መቀመጥ ሳይሆን መከራቸውንም ጭምር ነው የሚወርሱት አደለ። ወራሽ ሲሆኑ እነሱ ላይ የደረሰው መከራ እነዚህ እኛው ዑለማዎችም ላይ ሊደርስ ይችላል። ዑለማዎች ደግሞ እያወጡ ያሉት ዱዓቶችን ነው። አይደለ እነዚህ ዱዓቶች ከነሱ ነው መማር ያለባቸው። እና ነቢያላህ ኑህ ሲናገሩ የነበረው ምንድን ነው ሲሏቸው የነበሩ ሰዎች ኢና ለነራከ ፊ ላል ሙቢን ነው። እነዚህ አሁን ሁሉም ራሱን ሊያዘጋጅ ይገባላ። ዳዕዋ የሚያደርግባቸው ሰዎች ሁሉም አቀባበላቸው ጥሩ ናቸው ብሎ ሊያስብ አይገባ። ምናሉት እኛ ኮ በጣም የጠመመ ግልጽ የወጣ ጥመት ውስጥ ነው እየተመለከትን ያለው ስለዚህ፣ አንተ ጥመት ላይ ነህ ከኛ ወተሃል።

ከሰው ምንም የማይጠብቅ ከሆነ ኢኽላስ ካለው አንተ አሁን ያልከው ኢዕጃብም ይሁን መውደድም ይሁን ተቀባይነትም ይሁን እውነት ብለሃል ብለው አንገት መነቅነቅም ይሁን እንዴት ማሻላ አንተ ዳዕዋ ደስ ይላል የሚለውንም ምንድነው ውዳሴ ይሁን አድናቆት ይሁን ከሰው ምንም ሊፈልግ አይገባም። ወላ ገንዘብም ይፈልግ አይገባም። ሌላ ብቻ የሚሰራ ከሆነ መጨረሻው የእሱ ነው የሚሆነው ለነቢይ አላህ ኑህ የሆነውም ይሄ የእሳቸውም ዱዓ ተቀባይነት እንዲኖረው ከታገሱ በኋላ ትግስት ምን ያህል ደረጃ አለው ደግሞ ይህን ስለ ምን ያህል ገደብ ሄደው ነው ሁለትና ሶስት ቀን ጠርትህ ብያቸው ብያቸው አልሰማ አሉኝ ካልክ ከባድ ነው ነቢያላህ ኑህ የጠሩት ስንት ዓመት ነው ዘጠኝ መቶ ሀምሳ ዓመት ማለት እኮ የዘጠኝ ሰዎች እድሜ ከዛ ወደ አስር ሰው እድሜ በለው